ቸራውን እያስጠመጠ ይገኛል። በአጠቃላይ ታላቁ ሩጫ በኢትዮጵያ ከሚያዘጋጃቸው ውድድሮች በርካታ እንቁ እንስታ አትሌቶች ባዓለም አቀፍ መድረክ ሀገራቸውን ወክለዋል፣ የሀገራቸውን ሰንደቅ ዓላማ ከፍ አድርገው ውለብልበዋል። የዛ አካል የሆነ ውድድር ዛሬ እየተካሄደ ይገኛል። በዚህ አጋጣሚ ሴቶቻችን እንኳን አድረሳችሁ ማለት እንፈልጋለን። ሜርሲ አንችንም ይጨምራል። ይሄ እንደሚታወቀው ባለፉት ረጅም አመታት የሳፋሪኮም ቅድሚያ ለሴቶች አምስት ኪሎ ሜትር ሩጫ ውድድር ቁጥሩንም ጥራቱንም እያሳደገ ባለፉት 21 አመታት አሳልፈዋል። ዘንድሮ ለ22ተኛ ጊዜ እየተካሄደ ይገኛል። ከ200 በላይ አትሌቶች በሚሳተፉበት የኤሊት ውድድር እንግዲህ እንደነ ሃዊ አበራ፣ ዘሪቱ ዳባ፣ ጉተኒ ሻንቆ፣ የባለፈው አመት ውድድር አሸናፊናት ብሬነሽ ደሴ፣ ጽዮን አበበ፣ ጥበብ እነ የመሳሰሉ ድንቅ አትሌቶች ጠንካራ ፉክር ያድርጉበታል ተብሎ ይጠበቃል። ባለፉት ረጅም አመታት እንግዲህ በዓለም አደባባይ እስከ ኦሎምፒክ ጭምር ማሸነፍ የቻሉ አትሌቶች ከዚህ መድረክ ተገኝተዋል። ለማሳያክል ቲኪ ገላናን ማንሳት ይቻላል። ከ16 አመታት የኢትዮጵያ ኦሎምፒክ የወርቅ ሜዳሊያ በማራቶን ድርቅ በኋላ ወይም ደግሞ ከፋጡማ ሮባ በኋላ ምናልባትም ለኢትዮጵያ የወርቅ ሜዳሊያዋን በማስገኘት ታሪክ የሰራችው አትሌት ቲኪ ገላና የተገኘችው ከዚህ መድረክ እንደሆነ ማንሳት ይቻላል። በአጠቃላይ እንግዲህ ትልቅ ፉክር ይደረግበታል ተብሎ የሚጠበቀው የ2017 ሳፋሪኮም ቅድሚያ ለሴቶች አምስት ኪሎ ሜትር ሩጫ ተጀምሯል። መነሻውን አትላስ አድርጓል። መነሻውም እዛው አትላስ ነው የሚሆነው ቦሌ መድኃኒ ዓለም ቦሌ ብራስ ዓለም ህንፃ ያደርግና ቀሪ ሁለት ኪሎ ሜትሮችን በተለያዩ ጎዳናዎች አቆጣጥሮ እዚያው ውድድር የተጀመረበት አትራስ ላይ ይጠናቀቃል። በርካታ እንስቶች እንግዲህ ራሳቸውን የሚገልጹበት፣ ስሜቶቻቸውን የሚያጋሩበት፣ ስኬቶቻቸውን የሚዘክሩበት ሩጫ እንደሆነም ይታወቃል። የቅድሚያ ለሴቶች የአምስት ኪሎ ሜትር ውድድር እንግዲህ በዚህ መድረክ በዚህ ዓመት ደረጃውን ከማሳደጉ አንጻር ከተመለከት ነው ተምሳሌት የሚባሉ እንስታዎች እንግዲህ እውቅና ተሰጥቷቸዋል። ሴትነት የጥንካሬ ምልክት ነው፣ ሴትነት ኃላፊነት ነው፣ ሴትነት እያንዳንዱን ነገር የማሸነፍ ምልክት ነው ብሎ ማንሳት ይቻላል። ምናልባት ለማሳያ ከነሳ ነው አትሌቲክሱ ላይ እንቁ የሚባሉ አትሌቶቻችን በትልልቅ ዓለም አቀፍ መድረኮች ከማሸነፋቸው ባለፈ ፈታኝ የሚባለውን ጎዳና አቋርጠው ትልቅ ገድል የሰሩበትን ማስታወስ ይቻላል። ቲኪ ገላና 2012 ለንደን ላይ ስታሸንፍ ወድቃ ተነስታ ደንፈሷት እንደነበር ማስታወስ እንችላለን። ከዛ ውጪ እንቁ አትሌታችን ጥሩነሽ ዲባባም ኦሳካለም ሻምፒዮና ስታሸንፍ ከትልቁና ከባድ ከሚባለው የሆድ ሕመም ጋር እየታገለች ለሀገሯ በ10000 ሜትር የወርቅ ሜዳሊያ ያመጣችበትን ማስታወስ ይቻላል። የውድድሩ አምባሳደር መሰረት ደፋርም እንግዲህ በኦሎምፒክም በዓለም ሻምፒዮናም ስትደምቅ በርካታ መሰናክሎችን አልፋለች። ይሄ የአትሌቲክሱን አነሳን እንጂ ኢትዮጵያውያን እንስት አትሌቶች የሚሆኑ ሌሎች እንስቶቻችን ታሪክ የሰሩበትን ገድል ማስተዋወስ ይቻላል። በአሁኑ ሰዓት እንግዲህ ጠንካራ ፉክር እየተደረገበት ይገኛል። ሶስት ደቂቃ ያክል ሮጠዋል። እንግዲህ እስካሁን ታጅበው እየቀጠሉ ነው የሚገኙት። ቀደም ብለው እንግዲህ 19 ዲግሪ ሴልሺየስ የዛሬው የሙቀት መጠን ነው። ምናልባት ኮች፣ ይሄ የሙቀት መጠን ምን ሊነግረን ይችላል? እንዚህ አካባቢ እስከ ሀያ ያለው ጥሩ ሰዓት ይሮጥበታል ተብሎ ይጠበቃል። ጥሩ ሚድት ል እንግዲህ እዚህ መድረክ ላይ የውጭ አትሌቶች ስለሌሉበት ሁሉም የሀገራቸውን አየር አይደለም። ርቀቱ እንደ አስር ኪሎ ሜትሩ ረጅም አለመሆኑን ተከትሎ በዚህ አምስት ኪሎ ሜትር ለመድመቅ ጠንካራ ፉክክር ያደርጉበታል ተብሎ ነው የሚጠበቀው የባለፈው አመት አሸናፊ ጉተንሻንኮም በዚህ መድረክ እየተካፈለች ነው የምትገኘው። በአጠቃላይ እንግዲህ ርቀቱን ወይም ክብረ ወሰኑን ከተመለከትን፣ መዲና ኢሳ 2015 ላይ 15 ደቂቃ 11 ሰከንድ 06 ማይክሮ ሰከንድ የገባችበት የቅድሚያ ለሴቶች 5 ኪሎ ሜትር ርቀት ክብረ ወሰን ሆኖ ተመዝግቧል። አሁን ከተመለከትነው የአየር ጸባይ አንጻር ይሄ ክብረ ወሰን ይሻሻላል ወይስ ደግሞ ባለበት ይቆያል የሚለውን አብረን የምንመለከት ነው የሚሆነው፣ ማለት ነው እንግዲህ ጠንካራ ፉክክር የተደረገበት የሚገኘው ቅድሚያ ለሴቶች ውድድር እንግዲህ፣ ቦሌ መድኃኔዓለምን እያለፉ ነው የሚገኙት። ማለት ከአንድ ኪሎ ሜትር ዘለል ያለ ውድድሮችን እስካሁን አከናውኗል ብሎ ማንሳት ይቻላል። እስካሁን ተነጥረው እየሮጡ አይደለም፣ ታጅበው ፉክራቸውን እያከናወኑ ነው የሚገኙት። ምናልባት ካአሁኑ መቅረት ዋጋ ሊያስከፍል ይችላል። ምክንያቱም መጠነኛም ቢሆን ዳገታማ ቦታዎች መኖራቸውን ተከትሎ ርቀቱን ለማጥበብ ፈታኝ ሆኑባቸዋል ተብሎ ነው የሚጠበቀው። ከዚህ አንጻር አትሌቶቹ ታጅበው ለመሮጥ ጥረት እያደረጉ ነው የሚገኙት። ሰንበረ ተፈሪ በዚህ መድረክ በተከታታይ ሶስት ጊዜ በማሸነፍ ታሪክ መስራት የቻለች አትሌት ናት። ሀገሯን በተለያዩ ከኦል አፍሪካን ጌምስ ጀምሮ በተለያዩ ዓለም አቀፍ መድረኮች ሀገሯን መወከል ችላለች። ከ200 በላይ አትሌቶች ከ25 ክለቦች፣ ማሰልጠኛ ማዕከላት እንግዲህ በግል ጭምር ተወክለው ጠንካራ ፉክር እያደረጉበት ይገኛሉ ማለት ነው። ምናልባት በዚህ መድረክ አዲስ አትሌት ራሱን ላለም ሊያስተዋውቅ ይችላል። ይሄ ደግሞ ነገ ሀገራቸውን በትልቁ የዓለም አቀፍ መድረክ ለመወከል መደላደል ሊፈጥርላቸው ይችላል ብሎ ማንሳት ይቻላል። አምስት ደቂቃ ያክል ሮጠዋል። ቀደም ዬ እንዳነሳውላችሁ ቦሌ መድኃኔ ዓለምን አልፈዋል። ቀጣይ መዳረሻቸው የሚሆነው ቦሌ ብራስ ነው። እስካሁን አዲስ ጉልበት ላይ እንደመሆናቸው መጠን እንግዲህ ጥሩ የሚባል ግስጋሴን እያደረጉ ይገኛሉ። ሀዊ አበራን ከፊት እየተመለከትናት እንገኛለን ሌሎች ድንቅ አትሌቶችንም ከፊት እየተመለከትናቸው ነው የምንገኘው። ሳያት ማየት ተፎካካሪዎቻቸውን መመልከት ርቀቱን ለማጠናቀቅ የሚደረግ የሚደረግ ትልቅ የሚባል ትግልን ከወዲሁ እየተመለከት ነው የምንገኘው። የግል ተወዳዳሪዎች አሉበት፣ ከክለብ የመጡ አሉ፣ ከተቋማት ከክልሎች የተወከሉ አትሌቶች እንግዲህ እንስቶቹ ቀናቸው እንደመሆኑ መጠን እየተፎካከሩበት ይገኛሉ። በነገራችን ላይ ቅድሚያ ለሴቶች አምስት ኪሎ ሜትር ሩጫ ጅማሮን ያደረገው ከድንቁ የ2004 አቴንስ ኦሎምፒክ ጅማሮ በኋላ ነው። በዛ መድረክ የአሁኑ የቅድሚያ ለሴቶች አምስት ኪሎ ሜትር ሩጫ አምባሳደር አትሌት መሰረት ደፋር በ5 ሺህ ሜትር ከኦሎምፒክም ከወርቅ ሜዳሊያ ጋር የተገናኘችበት ዓመት እንደነበረ እናስታውሳለን። ከዛ በኋላ 2012 ለንደን ኦሎምፒክ በተመሳሳይ ርቀት ለሀገሯ ወርቅ ሜዳሊያ ያስገኝታለች። በዓለም ሻምፒዮና ቤጂንግና ኦሳካ ዳግም የደመቀችባቸው መድረኮች እንደሆኑም ይታወቃሉ ማለት ነው። ሀዊ ያበራን እየተመለከትናት እንገኛለን። ዘሪቱ ዳባም ከፊት እንዲሁ ትልቅ ትንቅንቅ እያደረገች ነው የምትገኘው። ከዛ ውጭ ደግሞ ጽጌ ደባይ ከቢሾፍቱ እንዲሁ ከፊት እየመራች ነው የምትገኘው። ትልቅ ትንቅንቅ እየተደረገበት ይገኛል። እስካሁን አትሌቶቹ ተነጥለው መውጣት አልቻሉም። ይሄ ደግሞ የመጨረሻውን ፉክክር በትልቁ እንዲጠበቅ ያደርገዋል ብሎ ማንሳት ይቻላል። ከዛ ውጭ እንደገና 67 ቁጥር መለያ ለብሳ የገባችው በርሄ ገብረስላሴ እንዲሁ ከቮላር ክለብ ከፊት ከሚመሩት አትሌቶች መካከል መሆን ችላለች። ሶስት አትሌቶች ጠንካራ ፉክር እያደረጉበት ይገኛሉ። ምናልባት ኢንስትራክተር እስካሁን ሰባት ደቂቃ ያክል ሮጠዋል። ና ግን ልዩነት እየተመለከትን አይደለም። በርከት ያሉ ምናልባት እስከ ሀያ የሚደርሱ አትሌቶች ታጅበው እየሮጡ ነው የሚገኙት። ና ይሄ ምን ሊነግረን ይችላል? ስቲል ምናልባት ሴቶች አትሌቶቻችን ፔስ ሜከር አዳብት ያደረጉ ይመስላል። ፔሱ ቀዝቀዝ ያለ ስለሆነ ነው። ኦልሞስት እየተጠባበቁ ነው እየሄዱ ያሉት ብዙ ጊዜ ያው አሸናፊው መሀል ላይ የተደበቀ ይሁንና ከፊት መሪዋ በራሷ ፔዝ ያዋጣኛል በምትለው ነጻ ሆና በምትሄደው እየተወሰነ ነው ያለው። ከዚ የበለጠ ፍጥነት ይጠበቃል። ኦልሞስት ሪከርዱ እንዲሰብሩ ካስፈለገ ያዝ ያለ ፔስ ስለሆነ ነው እንደዚህ ታጅቦ አንድ ላይ የሚሄደው። አሁ እንግዲህ የኢትዮጵያ ብሮድካስቲንግ ኮርፖሬሽን ብቸኛ የሚዲያ የቀጥታ ስርጭት አጋር ነው የቅድሚያ ለሴቶች አምስት ኪሎ ሜትር ብቻ ሳይሆን አጠቃላይ በዓመቱ ውስጥ ታላቁ ሩጫ በኢትዮጵያ የሚያዘጋጃቸውን ውድድሮች ለስፖርት ቤተሰቡ ይበልጥ ደግሞ ለአትሌቲክስ አፍቃሪያን እያንዳንዱን ሁነት እየዘገበ በቀጥታ እያስመለከተ ይገኛል። ዛሬም ከሴቶቻችን ጎን ሆኖ ለ22ተኛ ጊዜ የሚካሄደውን የ2017 ሳፋሪኮም ቅድሚያ ለሴቶች አምስት ኪሎ ሜትር ውድድር ከማለዳው ጀምሮ በቀጥታ ለተመልካቾቻችን እያደረሰ ይገኛል። እንግዲህ ሴቶቻችን እስካሁን ዘጠኝ ደቂቃ ያክል ሮጠዋል። አለም ሲኒማ ደርሰዋል። ይሄ ደግሞ መጠነኛ ትንሽ የሚባል እንግዲህ ቁልቁለት ቦታ አለው። እስካሁን ድረስ ታጅበው እየተመለከትናቸው እንገኛለን። ሀዊ አበራ፣ ዘሪቱ ዳባ ከፊት ከሚመሩት አትሌቶች መካከል ናቸው። ምናልባት በዚህ የሚቀጥል ከሆነ የመጨረሻው ትንቅንቅ በትልቁ እንዲጠበቅ ያደርገዋል ብሎ ማንሳት ይቻላል። ተቆርጦ ቆርጦ ለማስቀረጥ የሚደረግ ትልቅ ትግል አለ። ጽጌ ደባይ ከቢሾፍቱ ከፊት እየመራች ነው የምትገኘው። በረጃጅም እግሮቿ የቀሩትን ርቀቶች ለማጠናቀቅ ጥረት እያደረገች ትገኛለች። ቀደም ብለ ስናነሳ እንደነበረው የኢትዮጵያ ቴሌቪዥን በቀጥታ ባደረሰባቸው አጋጣሚዎች ሁሉ አዳዲስ አትሌቶችን ላለም አስተዋውቋል። አሁንም እንግዲህ እንደነ ጽጌ ደባይ ከዛ ባሻገር ደግሞ በርሄ ገብረስላሴም እንዲሁ ሌላዋ እንስት አትሌት ናት። ከፊት እየመሩ ከሚገኙት መካከል በመካከላቸው በማይክሮ ሰከንድ ልዩነት ውድድራቸውን አጠናክረው ቀጥሏል። ወርቅነሽ አዝመራው እንዲሁ ከጥሩነሽ ዲባባ ስፖርት አካዳሚ ሶስተኛ ደረጃ ላይ ተቀምጣ እየተፎካከረች ነው የምትገኘው። ተነጥሮ ለመውጣት የሚደረግ ትልቅ ትግል አለ። የ2017 ሳፋሪኮም ቅድሚያ ለሴቶችን ውድድር ለማሸነፍ የሚደረግ ትልቅ ትግል ነው። ቀደም ብለን ስናነሳ እንደነበረው ወጣቱ አትሌት መዲና ኢሳ 2015 ላይ የገባችበት ሰዓት የቦታው የርቀቱ ክብረ ወሰን ነው። እቺ አትሌት በቅርቡ በተካሄደው ፓሪስ ኦሊምፒክ ላይ ሀገሯን ወክላለች። ምንም እንኳን ሜዳሊያ ውስጥ መግባት ባትችልም፣ ከዛ ውጭ ግን በወጣቶቹ የኮሎምቢያ ካሊና፣ የፔሩ ሊማ ውድድሮች በተመሳሳይ ርቀት ለሀገሯ የወርቅ ሜዳሊያ ማምጣት የቻለች አትሌት እንደነበረች እናስታውሳለን። ወርቅነሽ አዝመራው፣ ጽጌ ደባይ፣ ሀዊ አበራ ከፊት እየታገሉ ነው የሚገኙት። ከዛ ውጭ ደግሞ አሁን ቢቄሊ አንበሴ ከኦሮሚያ ፖሊስ እየታገለች ነው የምትገኘው። ተነጥሎ ለመውጣት የሚደረግ ትልቅ ትግል አለ እፊት ላይ። ርቀቶቹን ለማጠናቀቅ መሰናክሎቹን ለማለፍ፣ በበላይነት ለመጨረስ የሚደረግ ትልቅ ትግል እየተመለከትን ነው የምንገኘው። ብርቅ አንበስ ከኦሮሚያ ፖሊስ ርቀቱን ለማጥበብ ጥረት እያደረገች ትገኛለች። ነገር ግን አሁንም ጽጌ ደባይ ባለፉት አምስት ደቂቃ በብቸኝነት እየመራች ነው የምትገኘው። ፍቅርተ ዲባባም ከኢኮስኮ እንዲሁ ሌላዋ የተከሰተች አትሌት ሆናለች። ፍቅርተ ዲባባ፣ ወርቅነሽ አዝመራው፣ ሀዊ አበራ፣ ጽጌ ደባይ፣ ብርሃኔ ገብረስላሴ ትልቅ ትግል የሚባል እያደረጉ ነው የሚገኙት። አሁን ደግሞ ሌላ አትሌት ወደፊት መታለች፣ ጥበብ እኔው ከማራ ማረሚያ ወደፊት ለመንጣጥረት እያደረገች ያደረገች ነው የምትገኘው። ምናልባት እስካሁን 11 ደቂቃዎች ተሩጠዋል። ቀደም እየታነሳላችሁ እንደነበረው ተመልካቾቻችን፣ የውድድሩ ርቀት ወይም የክብረወሰን ባለቤት መዲና ሂሳናት 1511 06 የገባችበት ነው። የቀሩት ሶስት ደቂቃዎች ብቻ ናቸው። ሪከርዱ ለማሻሻል በአሸናፊነት ለመጨረስ ራስን ለዓለም ለማስተዋወቅ በቀጣይ አመታት ኢትዮጵያን በትልቁ መድረክ ለማስጠራት የሚደረግ ትልቅ ትግል። ትንቢት እንየው ከአማራ ማረሚያ ትንቢት እንየው እየታገለች ነው የምትገኘው። ርቀቱን ለማጥበብ ርቀቱን ለማስፋትም፣ ርቀቱን ለማጥበብም የሚደረግ ትልቅ ትግል ነው። ትንቢት ምናልባትም ይህን አመት ሌላዋ ትንቢት ሆና ልታጠናቅቅ ትችላለች። የቀጣይ አመታት ከአማራ ማረሚያ እየታገለች ነው የምትገኘው ትንቢት እስካሁን አስራ ሁለት ደቂቃዎች ተሩጧል። ትንቢት እየታገለች ነው የምትገኘው። ሁለት ቁጥር የለበሰችው ደግሞ ብሬነሽ ደሴ ከግሎባል ስፖርት እየተከተለ ቻት ነው የምትገኘው። ትንቢት ብሬነሽ፣ ትንቢት፣ ትንቢት ብሬነሽ እየታገሉ ነው የሚገኙት። የቀሩት ሁለት ደቂቃዎች ብቻ ናቸው። ከተመዘገበው ሪከርድ አንጻር አሁን ወደፊት መታለች። ተጠባቂው አትሌት ብሬነሽ ደሴ ከግሎባል ስፖርት ለማሸነፍ ብሬነሽ፣ ብሬነሽ የብር ሜዳሊያውን ለማለፍና ወርቁን ለማግኘት እየታገለች ነው የምትገኘው። 13 ደቂቃዎች ሮጧል። ብሬነሽ ከትቢት ጋር እየታገል ነው የሚገኘው። ምናልባት ከአንደኛ እስከ ሶስተኛ የሚወጡት የተለዩ ይመስላሉ። የኢትዮጵያ ብሮካስቲንግ ኮርፖሬሽን የቀጥታ ሚዲያ ጋር በሆነበት የ2017 ሳፋሪኮም ቅድሚያ ለሴቶች ውድድር ብሬነሽ ለማጠናቀቅ ጥረት እያደረገች ነው የምትገኘው። ብሬነሽ ብሩን አልፋ ወርቁን ለማግኘት እየታገለች ትገኛለች። ከዛ ውጭ ደግሞ አብዙ ኮበድ አብዙ ሁለተኛ ደረጃ ለማጠናቀቅ አብዙ ብሬነሽ ብሬነሽ ከአብዙ ጋር እየታገለች ነው የምትገኘው። ምናልባት ሪከርድ ሊሰበር የሚችልበት እድል በጣም ሰፊ ነው። ለመጨመር ጥረት እየተደረገ ነው የሚገኘው። በነገራችን ላይ የአምስት ኪሎ ሜትር የዓለም ሪከርድ የተመዘገበው በኢትዮጵያ አትሌት ጉዳፍ ጸጋይ ነው 140021 21 የዓለም ሪከርድ ሆኖ መመዝገቡ ይታወቃል። ምናልባት ይህን የአምስት ኪሎ ሜትር ርቀት ውድድር ብሬነሽ ደሴ ከግሎባል ስፖርት ርቀቱን በብዙ አስፍተዋለች። ብሬነሽ ደሴ ከግሎባል ስፖርት፣ ብሬነሽ ብሬነሽ ትንቢት ወደኋላ ቀርታለች። ከዛ ውጭ አብዙ ከባድ ሁለተኛ ደረጃ ላይ ተቀምጣለች። ብሬነሽ አብዙ ለመምጣት ጥረት እያደረገች ነው የምትገኘው። ትልቅ ትንቅንቅ ብሬነሽ አብዙ ከበደ ጥበብ እኔ የው ጥበብነው አብዙ ከበደ ጥበብ እየታገለች ነው የምትገኘው። በሁለት አትሌቶች መካከል የሚደረግ ትልቅ ትንቅንቅ። 14 ያክል ደቂቃዎች ተሩጧል። አብዙ ምናልባትም ክስተት ሆና ለመከሰት መከሰት ጥረት እያደረገች ነው የምትገኘው። ስትመራ የነበረችው ብሬነሽ እሷን አልፋ ለመውጣት ጥረት እያደረገች ነው የምትገኘው። አብዙ ከበደ በግሏ ተወዳዳሪ ናት። የመጨረሻዎቹ ደቂቃዎች እየጠበቀች ነው የምትገኘው። አብዙ ከብሬነሽ ጋር አብዙ ከብሬነሽ ጋር አትላስ ደርሰዋል። ለማጠናቀቅ ብሬነሽ ብሩን ላይ አላለመቆም የሚደረግ ትልቅ ትግል ነው። አብዙ ብሬነሽ፣ አብዙ ብሬነሽ። ሆኖም ሁለቱ አትሌቶች ተነጥለው ወጥተዋል። የመጨረሻው ላይ ለመድረስ ተቃርበዋል። ብሬነሽ ከኋላ ሌላ አትሌት ጠንካራ አትሌት መታለች! ምናልባት መቅደስ ሲመልስ ከግሎባል ስፖርት መ ብሬነሽ አንደኛ ሆና አጠናቃለች አብዙ ሁለተኛ ደረጃን ይዛ ስታጠናቅቅ፣ መቅደስ ሲመልስ ደግሞ ሶስተኛ ደረጃን ይዛ ማጠናቀቅ ይችላለች። ብሬነሽ ብሩን አልፋ የወርቅ ሜዳሊያው ጋር ተገናኝታለች። ጠንካራ ፉክር የተደረገበት የ2017 ሳፋሪኮም ቅድሚያ ለሴቶች ውድድር በብሬነሽ አሸናፊነት ተጠናቋል።